ደቨ ለአደይ እንግዲህ ሊያድና ሲሄድ በአጋጣሚ አደጋ ደርሶበት ነበር። እሱም ምንድን ነው እንግዲህ ጫሌ ከኋላ መጥቶ አጥቅጦት ነበር ማለት ነው። እጅና እግሩን አስረው ወደ አደይ ክላስ ወይም አደይ ያለችበት ታገተችበት ነበር የወሰዱት። እዛም ወስደው እንግዲህ አስራው እየመቱት ነበር። ነገር ግን ደቨ አደይ እኔ ሁሉ ስቃይ ላይ ምንም አይመስለኝ፣ አንቺን አይኔ ስላየ ውስጤ ደስታ ነው የሚሰማው። እኔ ላንቺ ሩሄን ማሳለፍ እሰጣለሁ እያለ አሁንም ደቨ ለአደይ በተግባር እያሳየ እንግዲህ ፍቅሩን መግለጹን አላቆመም ማለት ነው። እንግዲህ አደይም ደግሞ በጣም ነው ደስ ያላት ማለት ነው። ምክንያቱም አንዳንድ ጊዜ መጽዋት ሴት ልጅ ሲከፈልላት ደስ ይላታል። ስለዚህ እስከ ዛሬ አይኔን አልገለጥኩም ነበር ለካ እንዲህ ነው እንደምትወደኝ እያለች አደይ ደግሞ ፍቅሩን ተቀበላችው ማለት ነው እና ከአሁን በኋላም ታጠገብሽ ነ የታጓንሽ ነኝ ለአንቺን መራ አላደርግ የለኝም አንቺን ባጣሁ ሰዓት በጣም ከፍቶ ነበር። አሁን ግን እጅና እግሬም ታስሮ ብደበደብም ምንም አይመስለኝ አንቺን ታጠገቢ የሳይ ውስጥ የደስታ ነው የሚሰማኝ እያለ እንግዲህ ትክክለኛ ፍቅር መጽዋት እንደሚያስከፍል እንድንስከፍል ዴቭ እንግዲህ እና አደይ አሳይቶናል ማለት ነው። ለተፈቃሪነትም አፍቃሪነትም መጽዋት መክፈል ግድ ነው ማለት ነው። እንዲህ ያለ አፍቃሪ በሆኑ ሰዓት አይገኝም። ለካ ፍቅር አፍቃሪ መሆን ነው አንተን እንግዲህ እጇ ለማድረግ ግን ይህን ስታሰቃየ ኖረችው። ገና አይኔን ገለኩኝ እያለች ፍቅርም እንግዲህ እያለቀሰች ነው። አደይን በዛው ያስቀርልኝ እንደው እያለች ማለት ነው። ነገር ግን አሁን አደይ ነቅታለች ማለት ነው። እንኳን ተፈተንኩኝ፣ እንኳን ፍቅር አሰቃየችኝ። በቃ ምን ብታደር ነው አንተን የሰጠኝ እያለች የዴቭን እንግዲህ ፍቅር ተቀብለዋለይ ማለት ነው።

ለቻነል ዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ተቀላቀሉ፣ ማለት ነው። ሰራተኛው አደይ ድራማ እንደቀጠለ ነው። ሞቅ ሞቅ እያለ ነው፣ በገጠሮቹ በናባባየዎቹ እማዬ ጋ ባባ ጋ። እንግዲህ ገጠር ደስ ይላል አይደል? አብዞ ተለለቀ ሰዎች ጋ ድራማ በጣም ደስ ይላል፣ እና በጣም ነው ደስ የሚለው። አሁኑ ድራማ እየቀጠለ ያለው ማን ነው ገጠር ሄደው እንግዲህ ከነም ጋር ከና ጋር የተሰራ ነው። ወጣቶቹ ማለት ነው። በጣም ደስ ይላል። እንግዲህ በቀደም ያው ደብ ወደ አደይ ሲሄዱ ትንሽ ችግር አጋጥሞቸው ነበር። ደብ እንግዲህ ሳያስበው ጫሌ ከኋላ መጥቶ መቶት፣ ወደ አደይ ጋር ወስዶት እንግዲህ ደግ እየደበደቡትና እያሰቃዩት ነበር ማለት ነው። እንደውም ደግሞ ዳይመንድና ኪንጎ አይ የነሱ ነገር ዝም ብሎ በቃ ከተማ ሄዶ መሮጥ እንደ ሁሌ መሮጥ እንደ መሮጥ ስራቸው መሮጥ ነው፣ ስራቸው በቃ ምን ያስፈራቸዋል እንዴ? በጣም ነው የሚፈሩት እኮ እንደ አይ ወንድ ልጅ ፈራ። በጣም ነው የሚፈሩት። እንደ እነሱ ቢፈራማ ዴቭ ወደዛ ተጠግቶ እንደዛ ይሆን ነበር። እነሱ ሲፈሩ ያው ዴቭ ደግሞ እንደነሱ ስለማይፈራ ያው እንደዛ ሆነ። ቢሆንም ግን ደቭ እንደዛ መሆኑ ደግሞ እና ታስሮ ወደ አዴ አጠገብ እንዲሄድ ጠቅሞታል ማለት ነው። ያ ማለት ያው አዴን አዴ ጋር ሲሆን ሱ ደስታ ስለሚሰማው ሰው የሚያፈቅረውን ሰው የሚወደውን ሰው በምንም ውስጥ ይሁን በምንም መከራ ውስጥ ይሁን ያ የሚወደው ሰው ወይም ደግሞ የሚወደደው ሰው ታጠገቡ ከሆነ ምንም አይሰማውን ገብቷቸዋል እና እሱም እየገለጸ ነበር ላዴ ማለት ነው። እንግዲህ አደይን እያበሳጫት ወይም ሞ እየሰቃያት ነበር። ነገር ግን እንግዲህ ምንም ቢሆን ከጎንሽ ነኝ፣ እና የፍቅሩን ጥግ እንግዲህ አስለይቷል ማለት ነው። በእውነት ግን እንደ ደቨ ያለ አፍቃሪ አለ፣ አይሰጠን ማለት ነው። ከባድ ነው። በአሁኑ ሰዓት እንደሱ ያለ አፍቃሪ አይገኝም። እና አደይ ደግሞ እንግዲህ እሷም ደግሞ ፍቅሩ እየገባት ነው ማለት ነው። ምክንያቱም አንዳንድ ጊዜ ሴቶች ስንባል እንፈትናለን። እስተጠግ ነው የሚወደኝ ወላ፣ ያው እምቢ ስለው ያቆማል ተስፋ ቆርጦ የሚባል ነገር አለና፣ ያው አንዳንድ ጊዜ ሴቶችም ግትር ግትርነቱን ባናብዘው ጥሩ ነው። ግን ደግሞ መፈተኑም ጥሩ ነው እና አዴ ደግሞ አሁን ያው የደቭን ፍቅር እየተረዳችሁ ነው። ምክንያቱም ስተጥግ ነው የሄደው ደቭ ማለት ነው። በጣም ደስ ይላል። ፍቅር ከሆነ እንደዚህ መስዋዕት የሚከፈልበት ነው፣ በእውነት ማለት ነው እና ደቭ እና አዴ እንግዲህ መስዋዕት እየከፈሉ ነው ለፍቅር ማለት ነው። እሷም ደግሞ እሷ በዚህ በፍቅር እዚህ ቤት ሆና በጣም ተሰቃይታለች፣ በዛም ብዙ ችላለች እና ደግሞ እሱም ደግሞ ይኸው ስተጥግ ሄዷል ማለት ነው። እንግዲህ የአዴ አባት ሁለታቸውም እንግዲህ አንተ የከተማ እዛ ከተማ እሱን እንትን ብለሽ ነው እንደዚህ እኔን የምታሳፍሪው እዚህ አላገባም እያሽ ነው እያሏት ነበር እንግዲህ። ለጫሌና አለልኝ ጥለዋት እንግዲህ ሄዶ ለጠበቃ አዴና ደሞ ደብ የሆደ ሆዳቸውን እየዋሩ ነበር ማለት ነው። እና ከሁን በኋላ ተጎንሻለሁኝ እያላት እሷም ደስ በዋት እንግዲህ የፍቅሩን ጥጋቃለች ማለት ነው። እንግዲህ የፍቅር ጥግ ማለት ይሄ ነው። መጽሐፍ መክፈል በዛ ላይ ደግሞ ፍቅር አዴ በዛው እንድትቀርላትና ደቨን አግብታ እናቷን ደግሞ ሰብራት እንድታደረግ እያወራች ነው ማለት ነው። እንዲሁም ደግሞ ለይሊን ጠርታት እንግዲህ የባርኮት የፍቅርናት እንደ ምን ሆና ነው ምን በድለዋል ነው ጨክን ያሄደችው እያሉ እየጠየቋት ነበር እና ፍቅርና ልዲያ እንደሚያሰቃዩዋት ነገር ግን ብዙ ጊዜ ችላ እንድትቀመጠች ያኔ እናታቸው ሳትመጣ አልሄድም እያለች ተቀምጣ ነበር። ነገር ግን ሲጠናባት ሄደች ብላ ለሚ ደግሞ ነገረች ማለት ነው። ለፍቅርና ከዛ ፍቅር ሰምታ ደግሞ ላይ ምን ያስቀባጥርሻ ስትላት፣ እንግዲህ ፍቅር ደግሞ እናቷ መታቻት ማለት ነው። አባቴ ጋድ ያለው እያለች ስትል እንግዲህ ለሚ በካ ፍቅርና ጋ በጣም ፒስ ናት። ቤዛ ደግሞ እንግዲህ ፍቅርና አስወጥታት ከነ ኤላ ቤት እንግዲህ እየተለማመጠች ነው እሷም ጸባይ የላት እንግዲህ በዛ ላይ ደግሞ በቀደም እንግዲህ ቤታቸው በራቀ እንድትያዝና ኤላን ብር ሊረዳት እንዲሁም ባርኮትም ሊያግዛት ባርኮት ወደነ ኤላ ወደነ ቤዛ አገር አምርቶ ነበርና እንግዲህ አሳውቂኝ አካባቢ እንዳሉ ወንድምሽም መታሰሩን ላረጋግጥ እናትሽም ደግሞ ላገኛቸውና ትረጃለሽ፣ ኤላን በዚህ መልኩ ነው የሚረዳሽ ብባት፣ ነገር ግን ቤዛ ታሜሪካን ስታ እነሱ ብር ለመውሰድ ዴቭ ማን ነው የኤላን ገንዘብ ለመውሰድ፣ ወይም ደግሞ ባርኮትንም ስለማታፈቅረው ለጥቅም ነበር የመጣችውና እናቷን አካባቢ ያለችበትን አላገናኘችው፣ ወንድሟንም አላገኝም። ስለዚህ ያው ይሄ ነገር ደግሞ ሷ ውርደቷን አሁን ማለት ነው ከነኤላ ቤት ሄዳ ይሄን ነገር ለምን አታደርጊም? ፓርኮት እና ኤላ እንግዲህ ለምለም ያለችውን በደንብ ይሰሟታል ማለት ነው። እንግዲህ ይሄን ደሞ አላደርግም ታላመናችሁ የምድር ነበር ነው ነው ለምለም ስቲ የለምለም ነው እያለ እሱም ተስፋ አስቆርጧታል። እዛ በኋላ ደግሞ የፍቅር እና ደውለውላት እኔ ሲልዋድ ደግሞ ቤዛ በጣም ተቃጠለች። ከዚህ ሴትዮ ጋር ምንድን ነው መወሬሽ? ምናምን ነገር ስጥላት፣ ተይ እንግዲህ የሰራሹ ያወጣሽ እያለች እሷም ጥላት ሄደች ማለት ነው። ቤዛ አሁን እንግዲህ ወርደቷ እየጠበቃት ነው። በአኮስ ሲመጣ ይህን ነገር ታላረገች ና ቤተሰቦቿን ታላገኛል ሊረዳት አይችልም። እሷ ደግሞ አሁን ነቅተውባታል። ምክንያቱም ለሌላ ሴራ እንደመጣች ተነሶባታል ማለት ነው። በጣም ከባድ ነው። እንግዲህ የፍቅር እናት ደግሞ አደይ እንድትመለስላት እንግዲህ እየታገለች ነው። አደይ እንግዲህ ናፍ ደብ በሰላም መጥተው ይጋባሉ ማለት ነው። በጣም ደስ ይላል። ለመጽዋት መክፈል ደስ ይላል። ሌሉ ደግሞ እንግዲህ ከነ እንትና ቤት ጠፍታለች፣ ከና ዴይ ቤት ማለት ነው። ደግሞ ዝድ ወደ ተደን እኔ ግን የዳይመንድ እና የኪንጎ ነገር ዳይመንድ ደግሞ ኪንጎን እንግዲህ ከአደ ላይ እጅህን አንሳ ዴቭ ያፈቅራታል፣ እሷም ደግሞ ልትወደው ግድ ነው። የዝክን ያክል ሴቶች ይመርጣሉ። ምን አለህና ነሆን አንተ የምትወደው እያለ ተስፋ እያስቀረጠው ነው። በጣም ያሳዝን የሚያሳዝን ኪንጎ ነው በእውነት ልቅ እስክር የዋና ቅርስ ልጅ ነው ደግሞ በዛ ላይ ይሄ ዳይመንድ የሚሉት በጣም ይናገረዋል። ደሞ እንዳትቆጣ እንዳትከፋ ይለዋል። ያኔ ፍሬ ፍሬውን ሐሳብ እየነገረው እንዳትቀየም ይለዋል ማለት ነው። ግን እኮ ሀቅ ስለሚወራ ነው። ዳይመንድ ሀቅ ስለሚወራ ነው። እና በጣም የሚያሳዝነኝ በሁሉ ጊዜ ሩጫ፣ በቃ በጣም አሽ ጀግና፣ እንግዲህ ከእነ ዳይመንድ ጋር ሆኖ አዴን እና ዴቭን ያድኗቸው ይሆን? ወላ እነጫሌ ያሸንፉ ይሆን? ቀጣይ እንጠብቃለን። ግን ተስፋ አለን። እንግዲህ እነዚህ ሶስት ናቸው፣ እነዚያ ሁለት ናቸው። እነ ዳይመንድ አሸንፈው ዴቭ እንግዲህ ከአዴ ጋር እንደሚመለስ ተስፋ አለን ማለት ነው። ውድ ቤተሰቦች ዲል እንግዲህ ለአዴና ለዴቭ እንላለን። የአዴ አባት እንግዲህ ይረጋጉ ማለት ነው። እንግዲህ የድሮ እንትናችን እያመጡ አሁን እንደዛ አግቡ እንደዛ አግቡ እያሉ በጣም ከባድ ነው። የአደይ አባት ከባድ ናቸው ማለትና እንግዲህ ሰላማቸውን እንጠብቃለን። መበደል ጥሩ ነው እንግዲህ ሀይዴ የምትመለሳል ወደ ቤት ፍቅርም ደግሞ አባት ይገዳሉ እያለች ነው እንግዲህ እስከ ዛሬ ስትበድል። ቤዛም ደግሞ የሸሩ አሸር እንግዲህ ሂድ ያለ ያውጡት ወጥለዋታል ማለት ነው። ኸይር ያኔ መስራት ለዚህ ጠቅማት መጥፎ ደግሞ ያው እንደዚህ ያጋልጣ ማለት ነው። መልካም አላህ ያድርገን። ቀጣይን ጠብቃል።